እንደ ድሮ እንደ በፊት ምናምን ሊሆን አልችሉ። እንደ በፊት ጓደኛ መሆን አልችሉ። አሁን እዚህ ጋር ማለት ነው እኔ ዩትዩብን አልቀበልበት የሚያልጉበት የራሴ ትልቅ ምክንያት አለኝ። ሁላችሁም ለምትወዱኝ በጣም ሰብስክራይብ ላደረጋችሁ፣ በአንድ ቀን እዚህ ላደረሳችሁኝ ሁሉ በጣም አመሰግናችኋለሁ፣ እወዳችኋለሁ። እናንተን እንደ ክብር እንደ ንቀት ምናምን እንዳትቆጥሩት፣ ይሄ ከእሷ ጋር ያለኝ ንግግር ስለሆነ ማለት ነው እኔ ግን ማለት የእሷና የኔ ነገር ታቁታላችሁ አይደለ? በፊት የነበረን ነገር ምናምን ምናምን ቢያንስ ወደዛ እንኳን ካልተመለሰን ዩቲዩቡን አልወስዱ። ቢያንስ ቀለም እንኳን ልቀባ ነው ብልሽ እንዴት አትነግሪኝ? ማስፈቀዱ ምናምን ተዩ፣ አታስፈቅጂኝ፣ እሱን ተዩ። ግን ቢያንስ እንደማወቅ እንኳን ብታሳውቅ ምን ችግር ነበረበት? ይሄ ነው ማለት ለኔ ያለሽ ክብር ማለት። ይሄ ለኔ ፀጉር አቀባብ ለምን ነጭ ከፈለኩ ለምን የሆነ አረንጓዴ፣ ቢጫ ከለር አልገባም። ማንም ሰው አይመለከተውም ስለ ጸጉር ይጭራ። እኔ ማንም ሰው ነኝ ብዬ አላስብም ነበር ለዛ ጸጉር ማለት ነገር በጣም የዋርና ቀለም ያስቀባውስ ለፈልክ መብቴ እኮ ነው። ማመን አለበት በጓደኝነታችን ስለማመን ነበር። እሺ፣ ነገሮችን ለማስተካከል መሞከሪ እንደዚህ አይነት ስም ካሰጠኝሽ እኮ አሁንም አንተ ወንድ ነህ። ወንድ ደግሞ ፊውቸር አያስብ፣ የሚያስበው ዛሬን ነገን ከነገ አይመለከተኝም ይወላችሁ። እኔ እኔ በጣም ሞክሬያለሁኝ፣ በጣም ጥሬያለሁኝ። ከዚህ በኋላ ስለሱ ዩቲዩብ ሆነ ስለምን አይመለከተኝም። ዩቲዩቡን እንደምትፈልገው አድርጋ ስጠው። ከፈለከ ደግሞ እራስህ ጋር ይቀመጥ ማለት ነው። ከዚህ በኋላ በዚህ ዩቲዩብ ዙሪያ ምንም የምመለሰውም ነገር ከሱ ጋር የምወራውም ነገር የለም። ሰላም ሰላም! እንዴት ናችሁ የተከበራችሁ ቤተሰቦቻችን? ደህና ናቸው? ዳናናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት በሰላም ጤና እንደሆናችሁ ወራይ ትልቅ ተስፋ ነኝ። ነገራቶች እየተበላሹ ይሁን እየተስተካከሉ አላውቅም። እኔ ለማስተካከል እየሞከርኩ ነው። በዚህ በኩል ግን ነገራቶች እየተበላሹ እንዳላሰብኩት እንዳላቀርኩት እየሆኑ ነው፣ ብዙ ነገራቶች ግን እኔ ያንን አይደለም የምንፈልገው። ምክንያቱም ሰው የፍላጎቱን ነው የሚኖረው እንጂ ያለ ፍላጎቱ ምንም ይሆን ነገር የለም። ገባችሁ አይደል? ስለዚህ ነገራቶች በቃ በፈለግነው መንገድ ሆኖ ነገራቶች ነገር ግን የሰውን ህይወት ሳናበላሽ፣ የሰውን ነገር ሳንነካ፣ ሰውን ባልነካ ነገር የራሳችን የፈለግነውን ማድረግ ጥፋት ነውም ሀጢያት ነውም ብዬ አላስብም። ለምሳሌ እኔ ከማለት እኔ ለምሳሌ ከሆነ ሰው ጋር መሆን ካልፈለግኩኝ አልፈለግኩም ነው፣ በቃ ማለት አልፈለግኩም ነው። ስለዚህ ያንን ሰው ጎድቼ አልሂድ እንጂ የመሄድ ግን መብታል። ዋናው ግን ያን ሰው ጎድቼ ስሙን አቅፍቼ አልሂድ እንጂ በሰላማዊ መንገድ ከዛ ሰው የመራቅ መብታለይ ማለት ነው። ይህ ደግሞ ማንም ያውቀዋል ብዬ አሰባለሁኝ። ያው ብዙዎቻችሁ በጣም ብዙ ነገር እያላችሁ ነው። ያው ሁሉም እንደ ተመለክተው ነው ማለት ሁሉም እንደተመለከተው ነው፣ አስተያየትም ሀሳብም የሚሰጠው ማለት ነው። ያው ብዙዎቻችሁ ምንድነው ምንድነው እያላችሁ ነው። ብዙ ሰው ምንድነው ብዙ ሰው የመቀር ችግር አለባት። በነገራችን ላይ አንድ ነገር ነው እኔ ባህል አይደለም የቀያየርኩት ጓደኛን የቀያየርኩት ማለት እናንተም፣ አላችሁ አንዳንድ አላችሁ አ በጣም ስነስርዓት የሌላችሁ። ስለዚህ ምንም እኔ መንካት የምትችሉበት ምንም መንገድ ማይዟችሁ፣ በጣም ማለት ነው። ተቃጥላችሁ ከሆነ ውሃ እየጠጣችሁ ውሃ በስትሮ ያልኩትን ታስታውሳላችሁ፣ እንደዛ ጠጡበት ማለት ነው። ይተዋችኋል ምክንያቱም በዛ ማለት ነው ለመምረጥ ራሱ የፈለጉትን ለመምረጥ ራሱ ባይዘዌ በጣም ብዙ ነገር ያስፈልጋል። ስለዚህ እኔን መሆን ይጠበቅባችኋል ማለት ነው፣ እንደዛ እንኳን ለመምረጥ፣ ምክንያቱም እናንተ አትችሉም። አንዳንድ ሰው አላችሁ አፋችሁ በጣም ይሄ ክፍት የሆነ ማለት ነው፣ ይህ ተፈጠሩ ጀምሮ አፋችሁ ተከፍቶ የተፈጠራችሁ አላችሁ ማለት ነው፣ አንዳንድ ሰዎች። ስለዚህ እናንተ እኔን መሆን አትችሉም፣ ምክንያቱም ሁሉም ራሱን ነው መሆን የሚችለው ሁሉም ለራሱ የተሰጠው ነገር አለ። የራሱ የሆነ ኳሊቲ አለው። እናንተ ደግሞ የራሳችሁን ኳሊቲ ስለጣላችሁት የሰው ነው እንጂ የራሳችሁ ምንም አይነት ነገር አይታያችሁም? ስለማይታያችሁ የላችሁም ማለት ነው። ስለዚህ ባጭሩ ለማለት የፈለኩት ነገር ምንድን ነው? እንደፈለኩ የራሴ ህይወት ነው የራሴ መንገድ ነው እንደፈለኩ ማለት ማለት በራሴ ላይ ማንም መወሰን አይችልም። ምክንያቱም ሁሉ ነገር ጭንቅላቴ የኔ ነው፣ አእምሮ የኔ ነው። ላይክ ሰው ማቀፍ የምችለው በራሴ እጅ ነው። ሁሉ ነገር የራሴ ነው። ስለዚህ እናንተን የሚመለከት የሚያቀፋችሁ ነገር ምንም የለም። በመጀመሪያ እንድታቁት የሚፈልገው ነገር ማለት ነው። እኔ እንደፈለግኩ ነው። ከፈለግኩ ከዚህ በኋላ አራት አምስት ሰው ጓደኛ ኖሮኝ ካልተመቸኝ ከሰዋል ምንም ማለት የራሴ እንኳ አልጎዳኝ። እናንተ ምንም አይመለከታችሁ በት አንዳንድ አላችሁ ማለት ይሄ ለማሽቃበል የተፈጠራችሁ ማለት ነው። ይሄ ለእናንተ ነው በመጀመሪያ ሲቀጥል ደግሞ አክብራችሁ ደግሞ ለምትጠይቁ አክብራችሁ ያላችሁ ደግሞ ለምትጠይቁኝ ሰዎች ለናንተ ደግሞ ስመልስ ምን ነው መስላችሁ፣ ነገራቶች አንዳንዴ ሁሌም ባሰብነው መንገድ አይሄድም። ስለዚህ እኔ ደግሞ ዛሬን ሳይሆን ነገን ነው ማሰብ የሚፈልገው ምክንያቱም ሴት ልጅ። ስለዚህ ነገን ደግሞ ሳስብ በቃ የራሴን ማሰብ የምፈልገው ከሚሆን የሰው ጋር ፣ ስለዚህ ሚላ ማለፍ ነው። አሁን የምፈልገው ነገር አንድና አንድ ነገር፣ እሱ ምንድን ነው። በነገራችን ላይ ቴንኪዩ ማለት ይፈልጋለሁ፣ በዚሁ አጋጣሚ አስር ሺ አይቲንክ አስር ሺ ገብተናል፣ አላሳፈራችሁኝም። በጣም ነው ማመሰግነው፣ ወደ አስር ሺ መሰለ እና በጣም ነው ማመሰግነው። ቤተሰቦች ስላከበራችሁኝ ስለሁሉም ነገር አመሰግናለሁኝ። እና ደግሞ ይገባዋል። ምክንያቱም በቃ ስለሚገባው ማለት ነው። ከዛም በላይ ይሆናል ደግሞ ቀስ እያለ ይቀበለኛል ብዬ አስባለሁ። ዛሬም ደግሞ ጠርቼዋለሁኝ ምክንያቱም መቀበል አለበት። አንድ ብናገሽ ነገር አለ ብሎኛል እሱ እና መቀበል አለበት። ይቀበለኛል ብዬ ማለት ትልቅ ተስፋ ነኝ። ምክንያቱም ተቀብሎ ራሱ ት በሰላም መኖር መሻል አለበት። ምንም ማለት ግን፣ እኔና እሱ ምንም ያጣላ ምንም አይነት ነገር የለብንም። ስለዚህ እሱም ደግሞ ተቀብሎ እናንተ የምትወዱት አላችሁ፣ በጣም ብዙ ፍቅራችሁ ማሳየታችሁታል ብዬ አስባለሁኝ። ምክንያቱም በአንድ ቀን ነበረ ማለት ሀያ አራት ሰዓት እንኳን ሳይሞላው ነበረ ብዙ ያየሁት አይ ቲንክ ወደ ስምንት ሺ ምናምን ያየሁት፣ አሁን ደግሞ አልፏል አንድ ቀንም ዘሎ ያው እንግዲህ ዛሬ ቅዳሜ ነው አደለ? ሐሙስ ነው እንትን ያለው አርብ ዘላላ ቅዳሜ ነው፣ ስለዚህ ብዙ ቀን ሄደዋል ማለት ነው። ስለዚህ በጣም አሪፍ ነበረ፣ አቀባው በላችሁ ሁኔታችሁ ሁሉም ነገር ቆንጆ ነበረ። ለሱ ስላከበራችሁት እሱንም ምንንም ቴንኪው ማለት ፈልጋለሁኝ። ቤተሰቦቼ በጣም አላችሁ እና ቅድም የተናገራችሁት ንግግር ደግሞ ለእናንተ አይደለም ያው ታውቃላችሁ፣ ያው እናንተም ስለምታውቋቸው ማለት ነው። እነማን ነበረ ስም አላችሁ እኮ እራሱ ስማቸውን ረሳኋቸው እና እና ቆርጦ ቆርጦ ቀጥል ነው ስማቸው ማለት ነው። የእኔ ጠላቶች እና ቆርጦ ቀጥሎች፣ የራሳችሁን ህይወት ኑሩ ማለት ከምታሽቀብጡ የራሳችሁን ህይወት ብትኖሩ ነው የሚሻላችሁ ለማለት ያህል ነው። ይሄው ለእናንተ ነው እንግዲህ መልክሱ። ለኔ ቤተሰቦች ደግሞ ደሞ ስለሁሉም ነገር ቲንክ ማለት ፈልጋለሁ። ስለዚህ ህምጣና እስኪ ከስኳር ደግሞ ያለውን ሁኔታ ያለውን ነገር ሁሉንም እናወራይ በድጋሚ በድጋሚ እስኪ ማለት ይቀበላል ብዬ ያስባለሁ ዛሬ፣ በእርግጠኝነት ምክንያቱም ያ ሁሉ ፍቅር ስላሳያችሁት ይቀበላል ብዬ ያስባለሁኝ። ስለዚህ አሁንም እናስቀምጣለን፣ አይደለ ሊንኮን ከታች እናስቀምጣለን። ሊንኮን መቶ እስኪገባ እናስቀምጣለኝ፣ ከታች እየገባችሁ ሰብስክ መጣ እንዴ! ሰላም፣ እንዴት ነው ላይ ሰላም እና እንዳትረሱ ያልኳችሁን ነገር ፋይ ባለፈው አካሄዱ የሚመልስ አይመስልም። ተመልሷል። ኧረ በአይኔማ በዛው የሚቀር ነበር የመሰለኝ፣ በዛ አካሄዱ ይሁን። ተመልሷል። ዋናው መመለሱ ነው አይደለም መመለሱ ነው በነገራችን ላይ ያለሁት እኔ ሰፈር አካባቢ ነው እና በሲሚካር ነው እና ሰፈር ያደለን ለምን አላቀ አደርጋለሁ ይሄ እንትን ድንጋይ ምናም ባይኖር በባዶ ወቅ ሚሄድ ይችላል ምን ያደረጋል ምቅዋን ነው ማሰሬ ነው ጫማሙ ፕላስቲክ የሚሆን ላስቲክ የሚሆን ቦቲ የሚሆን ዋናው ጫማ መሆኑ አይመስለ ስለዚህ እንደዛ ነው ለማንኛውም እንኳን ደህና መጣ፣ እንኳን ደህና ቆየሽ። እሺ ማናገሩ ከኔ እሱም ምነግርሽ ነገር አለ ብላል ግን ከኔ ቢጀመር አሩ እንዳልሳ እሺ እ እኔ ለምንድን ነው መሰለኝ የጠራው ማለት በባለፈው ወይዘው አካሄድ እኔም ምጠራ አል መሰለኝም ነበረ እና ደግሞ በቃ እንጃ የሆነ እንትን ገርመኝ ነበር ምናምን እንደዛ ምክንያቱም እኔ አክብር እንደዛ አድርጌ ያው ንቀት እንደሆነ ነው ያየሁት ማለት ነው። ችግር የለውም እሱ ንቀት የሚሆን ምንም ቢሆን ችግር የለው። ግን ዋናው ነገር አሁን የፈልገው ነገር ምንድን ነው? አይተሃል ማለት አቀባበሉን፣ እንግዲህ አይተሃል ብዬ አስባለሁ። አንተ ጋርም ባይሆን አይተሃል አይደለ? ሁኔታዎችን መቼም ገብተህ አይተሃል። ላታ አትችልም አይቻልም። ስለዚህ ሁሉም ሰው እንኳን ደህና መጣ ብሏል። ጥሩ አቀባበል ነው። እና ደግሞ በአንድ ቀን ምናምን ነው በጣም አሪፍ ሰብስክራይብ እየተሰጠ ልበለው ያገኘውና ይሄ ደግሞ ማለት ሰው ይወዳል። ሰው ደግሞ ከሚዲያ እንድስጥ አይፈልግም ማለት ነው። ስለዚህ አሁን ማለት ከኔጋ ማለት መጨቃጨቁን መነዛነቱን ተውና ተቀበል። ያው ማለት አንደኛ ነገር ምታዩ ጣላትሽን አስተካክል። ንቀት ያልሹ ማለት ነው። ማለት እኔ የማንም የአንቺን የማንም ሰው ንቀት የለብኝም አንቺንም ቤተሰቦቻችንንም ምን በጣም በጣም በጣም ወዳችኋለሁ አከብራችኋለሁ ሁላችሁንም ማለት ነው ግን ማለት ነገሮችን የተረዳንበት መንገድ ነው አሁን እዚህ ጋር ማለት ነው እኔ ዩቲቡን አልቀበልበት የሚያልኩበት የራሴ ትልቅ ምክንያት አለኝ ምንድን ነው ምክንያቱ ምክንያቱም እኔ ወደዚህ ዩቲዩብ የመጣሁት አንደኛ አንቺ ቤት ነው የመጣሁት። ሁለተኛ ደግሞ እዚህ ቤት ደግሞ እንድቀር ያደረገኝ የሰው ፍቅር ነው። ማለት የጠበኩት ምናምን ነገር እንደዚህ አልነበረም። እና እኮ አሁን እኮ የሰው ፍቅር አልተነሳህም ማለት እኮ ማለት ወይ አሁን እኮ የሰው ፍቅር አልተነሳም። ማለት ሁሉም ሰው ይወድሃል፣ የሰው ፍቅር አልተነሳም። ሲቀጥል ደግሞ የትኛውም ማለት የትኛውም ዩቲዩበር ሁሉም ሰው መጀመሪያ የሆነ ሰው ቤት መጥቶ ነው ከዛም በኋላ ወደ ራሱ ጋር የሚመጣው ያባለለ በጣም ብዙ አብዛኛው ማለት አሁን ላይክ እኔ ሚዲያ ላይ ያለ ሰው ማለት ሚዲያ ላይ ያለ ሰው የመወዳደ የመወደድም የመጠላት ነገር ይኖረዋል። በዚህ አጋጣሚ ሁላችሁንም በጣም አመሰግናለሁ። ያው ማለት ዩቲዩብን ባልቀበልም አይቼዋለሁ በአንድ ቀን ይሄ ሁሉ ሰው ሰብስክራይብ አድርጎኛል ብዬ ለመገመት በጣም ነው ከበደኝና የምር በዚህ አጋጣሚ እወዳችኋለሁ። ግን እኔ ምክንያት አለኝ። አንደኛ ምክንያት ማለት ከሷ ጋር በምንሰራበት ጊዜ እኔ ደስተኛ ነበርኩኝ ሁላችሁም እንድታውቁት የምፈልገው ነገር ማለት ነው። ማለት በንግግር አልተስማማንም፣ በነገራቶች አልተግባባንም። ልክ ነው፣ ግን እኔ ደግሞ ዩቲዩብ ያስፈልገኛል ብዬ አላስብም። አሁን ደግሞ የመጣሁበት ለወራሽም የፈለግኩበት ምክንያት ማለት የሆነ ማለት ለሁለት ነገር ነው የፈለግኩሽ፣ በእርግጥ ግን አንደኛው ነገር ዋናው ማለት ዩቲዩቡን እንድቀበልሽ ከሆነ፣ ምታከብሪኝ ከሆነ፣ ለኔ ቴንሽን ቦታ ያለሽ ከሆነ፣ በአንድ ነገር ከተስማማሽኝ እኔ ዩቲዩቡን እቀበልሻለሁ፣ ችግር የለውም። ምንድን ነው ማለት ዩቲዩቡን እንድቀበልሽ ከፈለግሽ፣ ማለት ይሄንን ጥያቄ ስጠይቅሽ ማለት ነው አስበሽበት እንድትመልሺኝ ነው የምፈልገው። ዩቲዩቡን እንድቀበልሽ ከፈለግሽ ጓደኝነታችን የሚቀጥል ከሆነ ዩቲዩቡን እቀበልሻለሁ። እኔ ምክንያቱም አንደኛ ነገር ወደ አንቺ የመጣሁት እኔ አንቺን ብዬ ነው። እንድቆይም ያደረገኝ አንቺ ለእኔ ያደረግሽልኝ ከኔ ጋር የሆንሹ ነገር ነው እና ደግሞ በተጨማሪም የቤተሰቦችሽ ፍቅር ነው አብሩሽን አብርሽ እንድቆይ አደረገኝ ማለት ነው። እኔ በፍጹም ዩቲዩብሽን ፈልጌ ወይ ዩቲዩብ ትከፍችልኛለሽ ብዬ ምናምን አይደለም። እኔ ደግሞ ዩቲዩብ ምናምን ይከፈትልኛል ማለት አንድም ቀን አስቤ አላቅም። ማለት እንደዛ የምታረጊ ከሆነ ዩቲዩቡን እቀበልሻለሁ፣ እንደ ስጦታ ማለት ነው። ያ ነገር የሚቀጥል ከሆነ እኔ እና ያንቺ ያለን ነገር የሚቀጥል ከሆነ ማለት ነው። አዎ ጨርሻለሁ። እና ደግሞ እሺ፣ አዎ ማለት በጣም ማለት እየተናደድኩኝ ነው። ራሴን ለመቆጣጠር እየሞከርኩ ነው። ምክንያቱም አንደኛ ነገር ፀጉርሽን ቀለም ተቀበተሽዋል። ይሄን ፀጉሯን አያችሁት አይደለ? እኮ ጸጉር ቀለም ከመቀባት ጋር ማለት ለምንድን ነው ያልነገርሽ? እኔ አሁን ባለፈው ካሜራ ይዘሽ መጣሽ። እኔ ነገሮች አናትሉኛል ልባል አልኩ ምናምን ማለት አጠገብሽ ያሉት ሰው ነኝ ቢያንስ ቀለም እንኳን ልቀባ ነው ብልሽ እንዴት አትነግርኝ? ማስፈቀዱት ምናምን ተይው፣ አታስፈቅጅኝ፣ እሱን ተይው። ግን ቢያንስ እንደማወቅ እንኳን ብታሳውቂኝ ምን ችግር ነበረበት? ይሄ ነው ማለት ለእኔ ያለሽ ክብር። ማለት ይሄ ነው አታስፈቅጅኝ። ግን ልቀባ ነው እንደ ሀሳብ እንኳን አስተያየት ሰጠኝ ብትይ ምን ነበረበት? ሳትቀቢ በፊት ምን እያለ ነው ማለት ስለኔ ጸጉር ማለት ጭራሽ ለምን ማለት እንትንስ ልብስስ ምናምን ይሄ ጥቁር ነው ይሄን ጥቁር ነው። ለምን ነጭ ነገር የሆነ አይሁን ማለት ይሄ በጣም ፍሪ የሆነ ነገር አይደለም። ቀለች ምንም እየቀለድኩ አይደለም። ግን አሁን እኔ ስለኔ ጸጉር አቀባብ ለምን ነጭ ከፈለኩ፣ ለምን የሆነ አረንጓዴ ቢጫ ከለራ ልገባ ማንም ሰው አይመለከተውም። ስለ ጸጉር ይጨራ እኔ ማንም ሰው ብዬሽ አላስብም ነበር። ለዛ ነገራት ቢያንስ የቅርብሽ ሰው ብዬሽ ነበር ማስቦሽ። እንዴ እንኳን አይደለም ጓደኛዬ። ለምን ማለት ነው ባልያ? አይሆንም። ስለኔ ጸጉር አቀው ቀለም መቀባት ምን አገባው ባልሽ? አዎ ምን አገባው ኦኬ። ስለዚህ እሱም የፈጆሮ ጌጥ ተበስቶ ቢመጣም ጸጉሩን ቀለም ተቀብቶ ቢመጣም አይመለከትሽ ነው አይደለም? ወንድ ማድረግ ያለበት ሴትና ወንድ አንድ አይደለም መቼም። ሴት ቀሚስ ይሄ ምንድነው ወንድ ቀሚስ ለብሶ ቢመጣ መቼም? እንትን ነገር አይደለም ማለት የሆነ የተለመደ ነው። ያልተለመደ ነገር አለ። ከፈለግህ ያርገው። ካልደበረው ግን ታዲያ አብራችሁ የምትኖሩት ምትኖርስ ለምንድን ነው? ኧረ ኖ የራሴ ነገር ነው። ጸጉር ማለት የራሴ ነው ባልሽ፣ አንቺ የሚያምርብሽን ነገር ብታማክሪው ማለት ነው። ሚስቴ ብትሆኝ እንደዚህ ብታደርጊው በጣም ከባድ ጸብሮ ይፈጠራል። ሳት ነግሪ፣ ሳት አስፈቂ አይደለም ብትሆኝ ነው ያልኩት። በቃ ስለዚህ ስላ ስላልሆንኩኝ የፈለኩትን ማድረግ ችግር የለውም። እኔ እንደ ቅርብሽ ሰው ስለምታስቢኝ ስለመሰለኝ ነው አጠገብሽ ያለሁት። እኔ ብዬ ነበር ማሰሙ። እንደዚህ ካራችሽኝ አይደለም ጭቅጭቅ ነው እንዲያው እኔ ጸጉሪ ስለመቀባት ይጭረሻል? አንተ ለምን አላስፈቅድም እንዴ? እኔ በህይወቴ ምንም ለማድረግ ማንን ነው የማስፈቅደው? የሚጠበቅብኝም ስፈልግ ቀይ ቀባት፣ ስፈልግ አረንጓዴ እና ብቻ ቀይ ቀባት ማለይ ኮኮ ቡን እንዳትደሽ አራ ዘድርክ ሽፈልኝ ግን ግን አንድ ሰው አሁን እኔ ለምሳሌ የሆነ ነገር ላደርግ ስል እነግርሻለሁ፣ ምክንያቱም ያ ነገር ያስጠላለሁ። ሄሎ፣ ምክንያቱም ንገሪኝ እልሻለሁ። አጠገብ ያለሽ ሰው አንቺ ልጅ ማለት ነው ስለማትተማመን ነው የምጠቀኝ። ታዲያ እኔ ደግሞ በራሴ ሙሉ ኮንፊደንስ ስላለኝ ይመርብኝም ያስጠላኝ። እኔም እስከፈለኩት ድረስ ያመለከተኝ በጣም ጥሩ እሺ። አንደኛ እኔ ይህን ስለ ጸጉር፣ ጭራሽ የሚያስቀው መጠየቅም አትችልም፣ ለመጠየቅም መኬልም እንደፈልኩ ማድረግ ትችላለህ። የራሴ ነገር እስከሆነ ድረስ ማለት ነው። ያንተን ጸጉር አይደለ ለመቼም ወስጄ አይደለ ቀለም ያስቀባውስጥ መብቴ ነው። እሱን ማመን አለበት። በጓደኝነታችን ስለማምን ነበር። ካላመንሽበት አንቺ መቶ ሰላሳ ስምንት ጊዜ ጓደኝነት አትበል። በቃ አንተ መቼ የገነባውን ጓደኝነት ነው ሰው በመጣ ቁጥር የምትቀያየረው ጓደኝነት? ይሄ ጓደኝነት ሄደላት ጀመር ማለት ነው። ጓደኛማ እንዳልሆንክ እኮ አሳይተኸኛል በደንብ፣ በግልጽ ነው ያሳየ። ለማንኛውም እኔ አሁን እያልክ እኔ እንደ ድሮ ልሆን አልችልም። ማለት እንደ ድሮ እንደ በፊት ምናምን ሊሆን አልችል እንደ በፊት ጓደኛ መሆን አልችል አልችልም። ነገ ይሄን ማበላሸት አልፈልግም። ነገ ይሄን ማበላሸት አልፈልግም። የሆነ ሰው አለኝ እያልኩት አጠገቤ ነው አለኝ። ይሄ ሰው ብርታቴ ነው። የሆነ ነገር ብፈልግ ካጠገቤ ያለ ሰው ነው። የሆነ ብቻ በየትኛውም ሁኔታዎች በሐዘኔም ይሄ ሰው አለ ምናምን ብዬ የማስበው ሰው፣ በሆነ ወሬ ምክንያት እኔ ለዚህ ደረጃ ያደረገ ይሄ ሰው፣ እኔ በምተማመኝ ይበስ ነው እኔ ማለት እራሴን ከእዛ ሰው ይሄ ለጓደኝነት የምሰጠው ጓደኝነት እኮ አንተ እንደምትለው አንተ እንደምትለው ፀጉሬን ልቀባ ነው ያምርብኛል፣ ይሄ ልብስ ያምርብኛል ማለት አይደለም። ጓደኝነት ማለት ገባ በጣም ብዙ ነገር አለው ጓደኛ ስትሆን። በቃ ሁሉም ሰው አሁን ላይ እንደ ኖርማል ነገር እየቆጠረው ስለቀለለ ነው ጓደኝነት፣ እንጂ ጓደኝነት እንዲህ አልነበረም፣ እንዲሁም አይደለም። ገባህ አይደለ? ስለዚህ የሆነ በሁኔታዎች ምናምን ነገር ከነገ ወዲያ በዚህ ትልቅ ወሬ ትሰማለህ። ትልቅ የሚባል ነገር ልሰማ ትችላለህ፣ ምክንያቱም ሰው በህይወቱ ሲኖር ጠላትም ወዳጅም አለ። ገባህ አይደለ? ትልቅ ነገር ልሰማ ትችላለህ። የዛን ቀንስ አይንሽ ለጋል አልፈልግም፣ አንቺ ማየት አልፈልግም ምናምን በለተይ ነው። ለምን ነው እስከዛ ድረስ ህይወቴ ውስጥ ለምን ትቀመጣለች? ማለት ለምን ነገ፣ ማለት አንተ ወንድ ነህ። ወንድ ወንድ ደግሞ ፊውቸር አያስብም። የሚያስበው ዛሬን፣ ነገን፣ ከነገ ወዲያ ጋባ አይደለ። ማለት ወንድ ድስ ፊውቸር አያስብም። አዎ አያስብም። በጣም በቃ የተገነዘብኩት ነገር ምንም ሆነ ምንም፣ ማለት ወደፊት አይደለም የምታስቡት። ማለት ዛሬ ጓደኝነት ነው፣ ምን ምን ትሄዳላችሁ፣ አብራችሁ ተጠቅሳችሁ፣ አብራችሁ መጠጣት፣ አብራችሁ መብላት፣ አብራችሁ የሆነ መዝናኛ ቦታ ያወጣው፣ አብራችሁ መስራት ማለት ነገስ፣ ይሄ ነገር ማለት ነገስ፣ እኔ የሆነ ነገር ሰምቼ ከዛች ልጅ ህይወት ስወጣስ ያች ልጅ ምን አይነት ነገር ይሰማታል? ብቻ ነው ታስቡት። ደግሞ እንኳን አይደለም እኔ ነው፣ አንተም ወንድ ነው፣ ወንድ እንደሆንክ ስለሆነ ማቀው መናገር የምችለው በዛ ነው። ገብቷል አይደለ? በቃ ምንም እኮ ነው ይሄ የሆነ ለሆነ በትንሽ ነገር በትንሽ ነገር እኮ ነው ሰው እንደ እንቅፋት እዚህ ጋር እንቅፋት መጥቶኝ ሊደግፈኝ ያልቻለ ሰው ነገ ሽጉጥ ቢመታኝ መቼም ሊደግፈኛል ብያ ላስብ። ይቅርታ አድርጉልኝና ማለት ነው ገባ። በቃ ምክንያቱም ለትንሹ ያልበቃ ሰው ለትልቅ አይበቃም። መቼ ስለዚህ አንተ ደግሞ ለትንበትን ሹላ ማዝ አይ ማዘንም ሆነ ነገሮችን ለማስተካከል መሞከሪ እንደዚህ አይነት ስም ከሰጠኝሽ፣ እኮ አሁንም ደረግ እግዚአብሔር አንድ ቀን እንኳን ልቡ ማለት ነው። ምንም ጥፋት የለብኝም ማለት ጻድቅ ነኝ ማለት ነው። ከዚያ የተናነሰ ምንም ነገር የለውም። ለማንኛውም በአጭር አማርኛ ስነግርህ እኔ ምንም መነዛነዝ፣ መነታረግ፣ ጭቅጭቅ ፈልጌ አደለም። አንተ ጋር የመጣሁት ቢያንስ ጭንቅላት ካለ ብዬ ነው። ማለት ጭንቅላት ኖሮ እንደዚህ በእንደዚህ አይነት ሁኔታ የተቀበለህን ሰው በቃ እንትን ትላለ፣ አክሴፕት ታደርጋለ ብዬ አስቤ ነው። ማለት እንደዚህ ድርቅ እንደምትል አልገባኝም። እንደዚህ ደግሞ ድርቅ ምትል ከሆነ ማለት ዛሬ የመጨረሻችን ነው ሚሆነው። በቃ እኔ እያልኩ ያለሁት ምንም አደለም እየጠየኩ ያለሁት ዩቲዩቡን ተቀበል ና ውሰድ። እሱ ጋር ነው እያንዳንዱ ነገር ያለው፣ እኔ ጋር አይደለም። ምክንያቱም በቃ የእኔም እንኳን ያለው እሱ ጋር ስለሆነ ምንም የምቆጣጠረው ነገር ስለሌለ እሱ ጋር ነው ያለው። ስለዚህ ውሰድና ና እንደፈለክ አድርገው። ማለት ያንን ነገር እንደፈለክ ማድረግ ትችላለህ። ግን እኔም ነጻ ሰጡ ማለት በአንተ ምክንያት እየተሰደብኩ ነው ያለሁት ማለት አንቺ ደርቀሽ ነው አካብደሽ ነው ምናምን። ደረቄ አካብጄ አይደለም፣ እኔ ነገን ስለማስብ ነው። በቃ እንደ እንዳንተ ዛሬ አስቤ አይደለም ኖረው። በቃ እኔ አይመለከተኝ፣ በአንተ ምክንያት እየተሰደብኩ ነው። ስለዚህ እንዳልሰደብ፣ ባንተ ምክንያት እንዳልሰደብ፣ ይህንን ቱ ተቀበለኝና እና እየፈለግከውን ነገር አድርግ፣ ምክንያቱም እየተሰደብኩ ነው ያለው። እኔ አልቀበልሽም እኮ። እንዲሰደብ ስለምትፈልግ ነው ራስህን ጻድቅ አድርጎ ለማውጣት በፍጹም ይገባልለ ራስህን ጻድቅ ለማስመሰል ማለት፣ አብረን ነው ብዙ ነገር ተጉዘን እዚህ የደረስነው። ምንም አይደል። እኔና አንተ ምንም የወራት ጊዜ፣ አራት ወር የሶስት ወር ጊዜ ነው ያለን። በቃ ምንም፣ አንድ አመት እና ሶስት አመት አብረን አልቆየም። እንዴት እያሰብሽው? ማለት ለሰው ልጅ እኮ አንድ ቀንም በቂ እኮ ነው። አንድ ቀን በቂ ነበር የበላ ሰው እኮ አንደኛ፣ ጥፋትህን አላመንክም። ጥፋትህን እስካላመንክ ድረስ እኔ መቼም ጥፋት የለብኝም። ጥፋት ያለበት ሰው ይቅርታ ጠይቆሻል። አላጠፋሁም። እኔ ምንም አይጠፋትም። በቃ ዝም በል በእናትህ በቃ ብዙ ነገር አሁን፣ ለማንኛውም ወደ እንትን ወዳለው ነገር እንመለስ። እኔ አሁን ልጨቀጭቅህ አይደለም። እኔ ባንተ ምክንያት እየተሰደብኩ ነው ያለሁት። እኔ ባንተ ምክንያት ሰው እየሰደበን ያለ ስለዚህ፣ እየተሰደብኩ። ማን የሰደበ ማን? እሱ በጥፋት ነው፣ ባደረግከው ነገር ነው። እኔ ምን አጠፋሁ እንዴ? እንዴ? ማለት ምንድን ነው? ምን አጥፍቼ ነው ሰው እንደዚህ እየወቀሰኛል ነው? ስለዚህ ምንም አይነት ጥፋት የለም። ዩቲዩብን ማለት ሁላችሁም ለምትወዱኝ፣ በጣም ሰብስክራይብ ላደረጋችሁ፣ በአንድ ቀን እዚህ ላደረሳችሁኝ ሁሉ በጣም አመሰግናችኋለሁ፣ እወዳችኋለሁ። እናንተን እንደ ክብር እንደ ንቀት ምናምን እንዳትቆጥሩት፣ ይሄ ከእሷ ጋር ያለኝ ንግግር ስለሆነ ማለት ነው። እኔ ግን ማለት የሷና የኔ ነገር ታውቁታላችሁ አይደለ? በፊት የነበረ ነገር ምናምን ምናምን ዳንስ ወደዛ እንኳን ካልተመለሰን ዩትዩብን አልወስደውም። ምን ያደርግልኝ? ስለዚህ እኔ ለማሰደብ ነው ይሁሉ ነገር ማለት ነው። መጀመሪያ ማለት ነው መጀመሪያ ስለ መጀመሪያ በደንብ አጣርተው ጓደኛ ጓደኛ ስትል ማለት ነው ማውቅ አጣርተው ምክንያቱም ማን እኔ

ከፈለከ ደግሞ ራስ ጋር ይቀመጥ ማለት ነው። ከዚህ በኋላ በዩቲዩብ ዙሪያ ምንም የምመለሰውም ነገር ከሱ ጋር መወረውም ነገር የለም። አንተም ደግሞ እኔ ለማውራት እንዳሞክር ጭራሽ ማለት ነው አልፈልግም። ማንም ሰው ማለት ነው ነገር ስማኝ ቆሞ እሱን ይቀርታል እንዴ! እግዚአብሔርን፣ ዞላ እንጣላለን። ዞላ ካንተ ጋር ነው የምጣላው። አታናደኝ። ስልኩን ነው የምሰብረው። አታናደኝ። ናይድ አልመለከትም አታስፈው ሰው ጋር